ዛሬ በዶክተርስ ኢትዮጵያ ምልክቶች ሊለያዩ ይችላሉ ማለት ነው። ስለዚህ አደገኛ ከሆኑ የነርቭ ችግሮች ብንነሳ ለምሳሌ እንደ ስትሮክ አይነት ፈጠር ከሆነ ይሄ ምናልባት ጠንከር ያለ ምርመራ ሊያስፈልገው ይችላል ማለት ነው። አይናቸውን የማቃጠል ስሜት ይሰማቸዋል። ያ የሆነበት ምክንያት እንግዲህ አይን የሚያቃጥለን ሲደርቅ ነው። እነ እግርና እጅ ላይ የሚከሰት የህመም ስሜቶች እንዲሁም ማዘዝ አለመቻል እነዚህ የመሳሰሉት በአጠቃላይ፣ ማን ነው አይደለም ስንት ነው በደቂቃ ብለን ቆጥረን እናየዋለን። ቅድመ ምልክቶች ውስጥ በምን ማወቅ እንችላለን ይላል። ሰላም ጤና ስጥልኝ ክቡራን ተመልካቾቻችን፣ እንደምን ሰንብታችኋል? ይህ በመባ ኢንተርቴንመንት ተዘጋጅቶ በፋና ቴሌቪዥን ዘወትር ዓርብ በዚህ ሰዓት የሚተላለፍላችሁ የዶክተርስ ኢትዮጵያ ሾ ነው። መልካም ቆይታ ይሁንላችሁ። ተመልካቾቻችን ተመልሻለሁ ወደ እናንተ። በጊዜያዊ ስቱዲዮአችን የተመልካቾቻችን ጥያቄ የምንመልስበት ሳምንት እንዲሁ እንዳደረግነው ዛሬም ደግሞ ከእናንተው ከተመልካቾቻችን የሚነሳውን የተለያዩ ጥያቄዎችን በተለይ በዓይን ዙሪያ ያለውን እኔ ለመመለስ ሞክራለሁ። ስማችሁንም እያነሳው የእናንተን ስም እየጠቀስኩኝ ጥያቄዎቻችሁን ለማብራራት ሞክራለሁ። ወደፊት ግን ቃል የምንገባላችሁ በሰፊው እንደገና በተነሱት ጥያቄዎች ዙሪያ ሰፊ ማብራሪያ እንሰጣለን ማለት ነው። ከእናንተ የተነሳውን ጥያቄ መልሳለን። የመጀመሪያ ጥያቄ ዮናስ ነው። ዮናስ የጠየቀኝ ጥያቄ ስለ አይን መንሸዋረር እና መፍትሄዎችን ብትነግሩን ብሎ ነው የጠየቀኝ። እውነት ጥሩ ጥያቄ ነው። በነገራችን ላይ ብዙ ሰዎች የሚያጋጥማቸው ነው። የአይን መንሸዋረር በጣም ከውበትም አንጻር ሲታይ አይን ተንሸዋሮ ሲታይ መልክን የመቀየር ጸባይ ያለው ለሴቶችም ብዙ እንደው ውበትን የሚቀንስ ነገር ነው። ከዛም አልፎ ደግሞ አንዳንድ ጊዜ ከእይታ መቀነስ ጋር ተያይዞ ያው የነገር ይከሰታል። ልጆች ላይ ይከሰታል፣ አዋቂዎች ላይ ይከሰታል። ልጆች ላይ የሚከሰት የአይን መንሸዋረር በሕክምና የሚስተካከል ሁሉም በሕክምና ይስተካከላል። በእርግጥ ግን ልጆች ላይ ከሆነ በአጽንኦት በተለይ የልጆችን ለመንገር ስለምፈልግ ነው። አይናቸው የሚንሸዋረርበት ምክንያት መታወቅ አለበት። አንዳንድ ጊዜ መነጽር ሲያንሳቸው ወይም መነጽር ማድረግ እየተገባቸው መነጽርን ባለማድረግ ምክንያት አይን ይንሸዋርራል እና እሱ የግድ ኦፕሬሽን ላያስፈልግ ይችላል እና ትክክለኛው መነጽር ሲያደርጉ አይናቸው ትክክል ያህል ማለት ነው። በነገራችን ላይ አይናችን ስትሬት ትክክል እንዲያይ የሚያደርገው እይታ ነው። እና እይታው ሲቀንስ አይን ይሸዋረራል። ስለማያይ ማያይ ከሆነ ወደ ፈለገው ይሄዳል። እና በልጅነት ከሆነ ብዙ ጊዜ ወደ ውስጥ ነው የሚዞረው። አዋቂ ከሆኑ በኋላ ትልቅ ከሆን በኋላ ደግሞ ወደ ውጭ የመዞር እድል አለው። እና ልጆች ላይ በተለይ ይሄ ነገር ሲሆን፣ የወላጅ ትልቅ ኃላፊነት አለበት። ለምን የወደፊት ነገራቸውን የወደፊት ህይወታቸውን የሚወስን ነው። እና ከእይታ መቀነስ ጋር ተያይዞ መንሸዋረር ሲመጣ ወደ ሐኪም በማምጣት መጀመሪያ የሚደረገው ምንድን ነው? እይታው እንዲስተካከል ማድረግ ነው። እይታው ከተስተካከለ አይን ስትሬት የመሆን እድል ስላለው ማለት ነው። አንደኛው ከሚያስተካክለው ነገር ውስጥ መነጽር ማድረግ ነው። አንዳንድ ልጆች ደግሞ አይታችሁ ከሆነ ይታሸግላቸዋል። አሁን የታሸገላቸው ልጆች አይታችሁ ሊሆን ይችላል። ትምህርት ቤት ታሽጎላቸው ይመጣሉ። ታሽጎ እንደገና መነጽርም ያደርጋሉ። ይሄ ሁሉ ጥረት የሚደረገው የአይን በደንብ ማየት እንዲችል እይታ ስለሆነ አይንን ስትሬት እንዲያ የሚያደርገው ያ አይን በደንብ ማየት ከቻለ የመንሸዋረር እድሉ ይቀንሳል ማለት ነው። ስለዚህ ይህንን በጣም ለወላጆች ማሳሰቢያ መስጠት እፈልጋለሁ ማለት ነው እና አይናቸው ልጆች ከተንሸዋረረ ወደ ሐኪም በመውሰድ አስፈላጊውን ምርመራ በማድረግ ተገቢውን ሕክምና ማግኘት አለባቸው። አዋቂ ከሆኑ በኋላ ብዙ ጊዜ አይታችሁ ከሆነ የአንዳንድ ሰዎች መንሸዋረር በየተራ ይሆናል። አንደኛው አይን ስትሬት ያይ እና ሌላኛው አይን ደግሞ ወደ ውጭ ያል እንደገና ሌላኛው አይን ደግሞ ስትሬት ሲያይ እንደዚህ ሲሆን ብዙ ጊዜ እይታው እኩል ሆኖ መንሸዋረር ብቻ ይሆናል እና ይሄ በኦፕሬሽን ቀጥታ የሚስተካከል ነገር ነው። ስለዚህ አይናቸው ማየቱ ጥሩ ከሆነ የማየት አቅሙ ጥሩ ከሆነ በቀጥታ ኦፕሬሽን ሲደረግ ስትሬት ያያሉ ማለት ነው እና ያ ነው። ሌላው ግን ምንም የማየት አቅም የሌለው ከሆነ እና ከተንሸዋረረ ለኮስሞቲክስ ወይም ደግሞ ለውበት ብቻ አይን ግን የተንሸዋረር እንዳይሆንባቸው በተለይ ደግሞ እህቶቻችን ከሆኑ ሴቶች ላይ ብዙ ይህን ነገር ያው መስተካከል ስላለበት ፕሬዘንተብል እንዲሆኑ ጥሩ ሆኖ እንዲታየት እንዲቻል ኦፕሬሽን ይደረጋል ማለት ነው። ከዛ ውጭ ግን ባይደረግም ምንም ችግር የለውም። ስለዚህ ለውበት ተብሎ አይኑ የማያይ እንደሆነ ወደፊት ማየት አቅም እንደሌለው ሐኪም ከነገራችሁ ለውበት ተብሎ የሚደረግ ኦፕሬሽን አለ ማለት ነው። ስለዚህ የተለያየ አይነት ክላሲፊኬሽን አለው በተለይ ልጆች ላይ ሲሆን ግን የመስተካከል እድሉ ከፍተኛ ነው። በተለይ ከአምስት ዓመት በታች ያሉትን ልጆች በአጠቃላይ አይናቸው ከተንሸዋረረ ቶሎ ብሎ ወደ ሐኪም በመውሰድ ተገቢውን ሕክምና ማድረግ ያስፈልጋል ማለት ነው። ይህን ጥያቄ በዚህ ልጨርስ እና ወደሚቀጥለው ጥያቄ ካፍታ ቆይታ በኋላ እመለሳለሁ። ዶክተርስ ኢትዮጵያ በቤቶ በመሆን ካርድ ሳያወጡ ህክምና የሚያገኙበት የተለያዩ የጤና መረጃዎች በሙያው ከፍተኛ ልምድ ባላቸው ስፔሻሊስት ሐኪሞች ለሁሉም እድሜ ክልል ተዘጋጅቶ የሚቀርብ የቤተሰብ ፕሮግራም። ዶክተርስ ኢትዮጵያ ከእናንተው ጋር ነኝ። የእናንተን ጥያቄ እንግዲህ በየተራ ለመመለስ እየሞከርኩ ነው። ፕሮግራማችንን እንደወደዳችሁ ተስፋ አደርጋለሁ። ፕሮግራሞቻችንን ባይዘወይ በሶሻል ሚዲያ በተለያዩ በቴሌግራም በፌስቡክ እና በዩቲዩብ ታገኛችኋላችሁ። ሰብስክራይብ፣ ላይክ እና ጆይን እያደረጋችሁ ቻናሎቻችንን መከታተል ትችላላችሁ። ይህን ፕሮግራም ሚስ ብታደርጉ እዛ ላይ ሙሉውን ፕሮግራም ስለምታገኙ ያንን በማድረግ ጥያቄዎቻችሁንም መጠየቅ ትችላላችሁ። ልክ እንደነ ዮናስ አሁን ደግሞ በእምነትን ጠይቃለሁ። እንደነሱ የእናንተንም ጥያቄዎች ለመመለስ እንሞክራለን ማለት ነው። ብዙ ጥያቄ ነው የሚደርሰን ቢሆንም ግን አንድ ላይ ሰብሰብ እያደረግን እንደዚሁ ከስቱዲያችን ውጭ ሆነን ጥያቄዎቻችን ለመመለስ እንሞክራለን ማለት ነው። አሁን የበእምነትን ጥያቄ ላንብብላችሁ። ሰላም ዶክተርስ፣ መጠየቅ የምፈልገው አይኔም በጣም ይበላኛል፣ ሳነብ ደግሞ ያቃጥለኛል እና መፍትሄው ምን ይሆን? በተጨማሪ ደግሞ ማይግሬን ሄዴክ ወይም ራስ ምታት አለብኝ ከእሱ ጋር የተያያዘ ይሆን ብላ ጠይቃኛለች። ጥሩ ጥያቄ ነው። ብዙ ሰዎች በአጠቃላይ ብዙ ሰዎች አይን የማቃጠል በተለይ ረዥም ሰዓት ሲያነቡ የማቃጠል ነገር ይሰማቸዋል። ይሄ ከድርቀት ጋር ተያይዞ የሚመጣ ነው። በተለይ ለምሳሌ የአይቲ ሰራተኞች፣ ኮምፒውተር ላይ ብዙ ጊዜ የሚያሳልፉ የባንክ ሰራተኞች ሊሆን ይችላል፣ ኦዲተሮች፣ ሂሳብ ሰራተኞች፣ ብዙ መጽሐፍ የሚያነቡ ሰዎች፣ ረዥም ሰዓት የሚያነቡ ተማሪዎች፣ አሁን በጥናት ላይ ያሉ ለምሳሌ ተፈታኞች፣ እነዚህ እነዚህ ሰው ልጆች ረዥም ሰዓት በሚያነቡበት ጊዜ አይናቸውን የማቃጠል ስሜት ይሰማቸዋል። ሙቪ ለምሳሌ ሲያዩ ረዥም ሰዓት ሶስት ሰዓት ሙቪ ወይም ሲዝን ያለው አሁን በተለይ ከኮቪድ ጋር ተያይዞ ሰዎች ልጆች ብዙ ጊዜ ቤት ናቸው እና ቴሌቪዥን የማየት እንደገና ደግሞ ረዥም ሰዓት ተከታታይ ሙቪዎችን የማየት እድል አላቸው እና ይህንን ሲያደርጉ አይናቸውን የማቃጠል ስሜት ይሰማቸዋል። ያ የሆነበት ምክንያት እንግዲህ አይን የሚያቃጥለን ሲደርቅ ነው። እና ድርቀት እንደዚህ ያደርጋል ማለት ነው። በነገራችን ላይ አይናችን እንግዲህ የተሰራው ምንድን ነው? የአይናችን ልባስ ወይም ደግሞ የአይኑ ቆብ ልክ እንደ መኪና ዋይፐር የሚሰራውን እንባ እያለበሰ ወይም እያረሰረሰ ብሊንክ እያደረገ ነው የምናየው ለዚህ ነው። እና እንደው በሌላ አገላለጽ አይናችን ላይ የሚለቀቅ እምባ አለ? ያን በአይናችን ማረስረስና ማለስለስ አለበት። ያን ደግሞ የሚያዳርሰው ብሊንክ ማድረጉ ነው፣ ወይም ደግሞ ይሄ አይናችን እርግብ እርግብ ማድረጋችን ነው። አሁን ለምሳሌ እኔ ልናንተ እያወራኋችሁ በየአራት ሰከንዱ አንዴ እርግብ አደርጋለሁ። እና ይሄ ማለት ምንድን ነው? በአንድ ደቂቃ ቢያንስ ወደ አስራ አምስት ጊዜ አይናችንን ብሊንክ እናደርጋለን። በአንድ ሰዓት ውስጥ እስኪ እንደው ሂሳብ የሚችል ማን ነው? በአንድ ሰዓት ውስጥ ደግሞ ወደ ዘጠኝ መቶ ጊዜ ብሊንክ እናደርጋለን ሰዎች እንደው ስምንት ሰዓት ቢተኙ እንኳን አስራ ስድስት ሰዓት ሙሉ በስራ ብናሳልፍ ስንት ጊዜ ብሊንክ እናደርጋለን? እንግዲህ ጎበዝ ተማሪ የሆኑ ልጆች አሁን ይሄኔ ቶሎ ነግረውኛል ማለት ነው። ወደ አስራ አራት ሺህ ጊዜ ብሊንክ እናደርጋለን። ይሄ የሚሆንበት ዋናው ምክንያት ምንድን ነው? አይናችን መረስረስ አለበት። እና አይናችሁን በልጥታችሁ አንድ ጊዜ እንደዚህ ክፍት አድርጋችሁ ብትቆዩ ይደርቃል። ከደረቀ ብዥ ይልብናል። ስለዚህ ይሄ ብሊንክ የማድረጉ ሂደት በጣም ተፈጥሯዊና እኛ ሳናዘው እና ሳናቀው ፈጣሪ በዚህ መልኩ ነው ዲዛይን ያደረገው። ለምን በለሰለሰና በረሰረሰ ቁጥር የማየት እንትናችን በጣም ስሙዝ ይሆናል፣ ምቾት ይኖረዋል። አሁን ምንድነው የሚሆነው? ኮምፒውተር የሚጠቀሙ ሰዎች፣ ረዥም ሰዓት ተመስጠው የሚሰሩ ሰዎች ይሄ የማርገብገብ ነገር ብሊንኩ ይገታል። ሳማ በሚገታበት ጊዜ ይደርቃል እና የተወሰነ ጊዜ ይቻላል እና ለብዙ ጊዜ ግን ዋና ስራቸው ያ የሆነ ሰዎች ብዙ ጊዜ አይናቸው ይደርቃልና፣ ሲደርቅ ምልክት ነው የሚሰጣቸው። አይናቸው ይቀላል፣ ብዥታ ይታያቸዋል፣ ያቃጥላቸዋል። በተለይ ሲጨፍኑት የመቆጥቆጥና የማቃጠል እምባ ቅርር የማድረግ ነገር ይመጣል ማለት ነው። ምናልባት እንግዲህ የበእምነት ክፍሌም ደግሞ ከዚህ ጋር ሊያያዝ ይችላል። አንዳንድ ሰዎች እንደውም አብሮ ማሳከክም ማሸትም ይኖራል። ስለዚህ የአይን ድርቀት ሰፊ ነው። ብዙ ሰዎች ደግሞ በዚህ ጉዳይ ያልተነካ የለም። ምናልባት አሁን ክሊኒክ እንደው መቶ ሰው ብታየው ከመቶዎቹ ምናልባትም ከሰማኒያዎች በላይ የሚሆኑት የአይን ድርቀት አለባቸው። እና ከዚህ አንጻር እንግዲህ አንዳንድ ለውጦችን ማድረግ ያስፈልጋል። አንደኛ ጠብታ ለዚህ ተብሎ የሚታዘዝ በሐኪም አለ፣ የአይን ጠብታ አይንን የሚያለሰልስ ማለት ነው። እሱን ማድረግ ያስፈልጋል። በተለይ አሁን ቅድም የገለጽኩላችሁ ስራቸው በጣም ከንባብ ጋር የተያያዙ ሰዎች በሐኪም የሚታዘዝ ጠብታ አለ። ሁለተኛ ደግሞ እረፍት ማድረግ በቂ እረፍት ማድረግ ያስፈልጋል ማለት ነው። ብዙ ሰዓት አይንን ኮምፒውተር ላይ ቸክሎ መቆየት በጣም መልካም አይደለም እና በየ20 ደቂቃው ለ20 ሰከንድ እንግዲህ 20 ሜትር ወይም ደግሞ 20 ፊት ያለን ነገር ማየት ይላሉ የአይን ሐኪሞች። በተለይ በዚህ በድርቀት ዙሪያ ከኮምፒውተር ጋር ተያይዞ አይናቸው ለሚደርቅ ሰው እንዲህ አይነት ሪሊፍ እንዲያገኙ ይመከራል ማለት ነው። በእርግጥ ይሄ በጣም ጊዜያዊ ነው፣ ብዙ የሚያሳስብ አይደለም። ብዙም ደግሞ እንግዲህ አይን ላይ የሚያመጣው ብዙ ከባድ ነገር የለም። ስለዚህ በዚህ መልኩ ማስተካከል ይቻላል። ሐኪም ጋር መታየት ይቻላል። ጠብታ መጠቀም ይቻላል። ቅድም ያልኩትን ነገሮች ደግሞ እረፍት እያደረጉ ነገሮችን ማድረግ ይቻላል ማለት ነው። ይህን ጥያቄ በዚህ እጨርሳለሁ። ቀጣይ ጥያቄዎችን ካፍታ ቆይታ በኋላ እመለሳለሁ። መልካም ቆይታ። ዶክተርስ ኢትዮጵያ በቤቶ በመሆን ካርድ ሳይወጡ ሕክምና የሚያገኙበት የተለያዩ የጤና መረጃዎች በሙያው ከፍተኛ ልምድ ባላቸው ስፔሻሊስት ሐኪሞች ለሁሉም እድሜ ክልል ተዘጋጅቶ የሚቀርብ የቤተሰብ ፕሮግራም ዶክተርስ ኢትዮጵያ። ተመልካቾቻችን ከአፍታ ቆይታ በኋላ ተመልሻለሁ። አሁን ደግሞ የሌላውን የፕሮግራማችን ተከታታይ የሆነውን የአህመድ ከሪምን ጥያቄ አነብላችኋለሁ። ሰላም ናችሁ ዶክተሮች፣ እንዴት ናችሁ? የቀኝ አይኔ በቅርብም ይሁን በርቀት ማየት አይችልም። ሌንሱ ወይም ደግሞ የአይን ብሌኔ የመስፋትም ሆነ የመጥበብ ሁኔታ አይታይበትም። ሶስት ቦታ ታይቼው መፍትሄ እንደሌለው ተነገረኝ። አሁን ይሄ መፍትሄ የለውም የሚል ጥያቄ ጠይቆኛል። ይህንን ጥያቄ እኔ ራሴ እንግዲህ ወይ ማየት አለብኝ፣ ምክንያቱም መፍትሄ የለውም ያሉት ሶስት ቦታ ያሉ ሀኪሞች እንግዲህ የእነሱን ኦፒኒዮን አከብራለሁ። መፍትሄ እንደሌለው ስላወቁ ነው ይህንን ያሉት። ስለዚህ ብዙ የተለየ ነገር እኔ ማለት አልችልም። ግን ምናልባት መታየት ካለበት እንግዲህ መታየት ይችላል ማለት ነው። ምናልባት ግን ከሱ ከጠየቀኝ ጥያቄ ተነስቼ የተረዳሁት ነገር የአይን ብሌን ወይም መጣኔ ብርሃን ብለን የምንጠራው የአይናችን ክፍል ብዙ እየተንቀሳቀሰ ካልሆነ የሆነ እንዲቆጣ ያደረገው እና በቦታው ፊክስድ ሆኖ እንዲቀር ያደረገው ነገር አለ ማለት ነው። ያ ምን ብለን እንጠራዋለን? የአይን መቆጣት፣ የአይን ይሄ ዩቪያ ብለን የምንጠራው እሱ መቆጣት፣ ኢንፍሌምድ መሆን ነው። ዩቫይትስ ብለን የምንጠራው ማለት ነው። እና ስለዚህ በተደጋጋሚ ይሄ ነገር ሲነሳ አይን ይቀላል፣ ብርሃን ይፈራል። ለማየት በጣም እየተቸገረ ይመጣል። በተለይ በተነሳ ጊዜ ብርሃን የመፍራት እንባ፣ የማውረድ እና እይታ በጣም እየቀነሰ የመምጣት ነገር ይኖረዋል ማለት ነው። ከዛ በተጨማሪ እየቆየ እንግዲህ ሲሄድ ሕክምና ካልተደረገ ይሄ ሌንስ የምንለው ደግሞ እሱ ካታራክት እየሰራ እይታውም እየቀነሰ ይሄዳል ማለት ነው። የሆነ ሆኖ ይሄ ሊታከም የሚችል ነገር ነው፣ አሁን ያልኩት ነገር በጠብታዎች ይታከማል። የተለያዩ እርዳታ ይደረግለታል ማለት ነው። ግን እንግዲህ ከአንድ ሶስት ቦታ አህመድ ታይቷል ማለት ነው። በዚህ በእነዚህ ቦታዎች ያሉ እንግዲህ በሙያው ላይ ያሉ ሐኪሞች ይህ ነገር ብዙ በህክምና ሊረዳ እንደማይችል ከነገሩት፣ እኔም የተለየ ነገር ላደርግለት ስለማልችል እንዲህ ነው ብዬ ለመናገርም ስለማልችል ስላላየሁት እሱ ከጠየቀኝ ጥያቄ ተነስቼ ብቻ ማለት የምችለውን ነገር ነው። ሌላ የምችለው ነገር ግን ይሄ ቅድም እንዳልኩት ቀደም ብሎ ከመጣ በተለይ አሁን የዋለኝን ነገሮች በተከሰቱ ጊዜ ከመጣ ህክምና ይደረጋል። የተለያዩ ጠብታዎች አሉ። እነዛን ጠብታዎች ይደረጋል፣ ምርመራም ይደረጋል ምክንያቱን ለማወቅ የደም ምርመራ ይደረጋል። አጠቃላይ የደም ምርመራ መነሻው መታወቅ። አንዳንዴ ከአጥንት ጋር የአጥንት ችግር ጋር ተያይዞ እንደዚህ አይነት ነገር ሊከሰት፣ አንዳንዴ ደግሞ ጭራሽ ምክንያቱም የማይታወቅበት ሁኔታ አለ ማለት ነው። ስለዚህ አንዳንድ ጊዜ እንደዚሁ ቀጥታ ጥያቄ በዚህ በእናንተ በኮሜንቶቻችሁ እና በጥያቄ ስታቀርቡልን ስላላየ ነው በግምት ነው እንዲህ ሊሆን ይችላል ብለን ነው ልናገር የምችለው እና ከዚህ የተነሳ ከዚህ በላይ ለአህመድ የምነግረው ነገር አይኖርም ማለት ነው። አስፈላጊውን እንግዲህ እንደገና ምርመራም ካስፈለገ ምርመራ ሊደረግለት ይችላል ማለት ነው። ይህንን ጥያቄ በዚህ ጨርሳለሁ።